ወደ ጌማችን ደሞ እንመለስ። እሺ፣ እሺ። ቲማቲማ አለ ምታምር ወፍ፣ ከዛ ደግሞ በማስቀመጫ ያለ አረንጓዴ ቅጠል፣ ሽንኩርት ያልተላጠ ወፍ፣ ሌላ ሳህን፣ እነዚሁ ላይ የተቀመጡበት ማለት ነው። አይንሽን እኮ

ለአንቺ ሳይሆን ለተመልካቾች ማሳየት ስለፈለኩ ነው እንጂ አላወጣውም ነበር፣ በፍጹም አላወጣውም ነበር። ድንጋዮቹ ትልልቅ ናቸው፣ ውሃ ርሰዋል፣ ፏፏቴ ነገር ነው። ከዛ ከታች ደግሞ ሳር ነገር አለ፣ ግን ሳሩ በውሃ እየጠፋ ያለ ሳር አይነት ነገር አለ። እንደዛ ነገር ሆኖ፣ ውሸት ነው ተአምክራችሁ እንትን ላይ ድሮ ውሸት አያምርብኝ። ይሄ አንድ እኩል ማለት ነው። አመሰግናለሁ። ወደ አንቺ ይቀጥላል። እኔ እኮ በቆም አወ ወስኑ ተነጋግርም የስ ለእናንተ ብዬ ነው። ኦኬ። ያ የእቱን አይን እያዩ ፕሪዲክት ማድረግ በጣም ከባድ ነገር። አይ እኔ በጣም አቀኛ ሰው ነኝ። ገርማል። እሺ ይሄ የፈርስት ኤድ ኪት የመጀመሪያ እርዳታ መስጫ ኪት፣ ከዛ የልብ ምት ማዳመጫ ምናምን ስኮፕ የሚሏት እዚህ ላይ ያለች የምትደረገው፣ ከዛ ፋሻ ይታየኛል። አዎ፣ አቷሽማ ፊቷ ራሱ የሚዋሻ አይደለም፣ አይኗም እውነት ነው የሚናገረው። ስለዚህ ውሸት ነው። አይደለም፣ ውሸት ነው። ስንት ለስንት ሆነን? አሳይኛ ማየት አለብህ አሳይኛ ምንም ጥረት አላደረገም ከዚህ በኋላ ነግሬሃለሁ ለጨዋታ እንደማልሆን እስካሁን አላፋፍርሽም ስንት ስንት ሆነን አስር ለአንድ መሰለኝ ቆሜ ነው የምጠይቃችሁ አክብሬያችሁ ቆሜ። ዘጠኝ በረታ። ስለዚህ ሶስትንም ስድስትንም ዘጠኝንም እያነሳው ነው። በቃ ምን አይነት ይሄ ግን በጣም ከባድ ነው። ነይ ነይ በዚህ ጋሽ፣ እንዴት የሚያምር ዛፍ መሰለሽ። ቅርንጫፎቹ በጣም ረዘም ረዘም ያሉ ቅርንጫፎች አሉት። ሁለት ወፎች አሉት። በግራና በቀኝ በኩል ሁለት ወፎች አሉት። ታች ራሱ በጣም የለመለመ ሳር አለ አይደል? እንደዚህ አይነት

እንዳይቀናኝ እኔ ነው የመጣሁት። ብቻ ምን አለፋ።

እጨብጭቡ ልጅ እንጂ እ አመሰግናለሁ ሁላችሁንም። እንደዚህ ውለታችሁ ትልቅ ውለታ ነው ያሉልኝ። ግን አይንሽ ነው ዛሬ አስታውቃለች። በዚህ ደረጃ አሸንፈ የምታውቁ ሁሉ አይመስለኝም አ እድሉን የከፈትኩልህ የማሸነፍ። ኧረ ስለዚህ ወደ መጨረሻው ጥያቄ ወደ መጨረሻው ቦክሳችን እንገባለን ጥያቄ እንሄዳለን። ያለው ስምንት ነው። ያን የመጨረሻችን ስምንት ነች። እዚሁ ላሳይሽ መሸነፌ ለማይቀር ምን አለፋኝ። እዚሁ ውስጥማ ሰው አለ፣ ሰው ነው ያለው። እውነት እዚሁ ሰው ነው ያለው። ይሄ የመጨረሻችን ነው፣ የመጨረሻ ሳጥናችን ይሄ ነው። ግን ከዛ በፊት እስኪ ይህን ሳጥን ሳልከፍተው በፊት ለምን ይህን ካሸነፍኩሽ ደበድብ ነገር ማውራት አንችልም ከአንቺ ጋር ስለዚህ እስቲቱ አሁን በዚህ ሙያ በጣም ረጅም የሰርት ይችላል ብዙ ስራ ሰርተሻል። በጣም ብዙ አድናቂዎች አፍርተሻል። ይህ ሁሉ ጊዜ ስሰራ ከንትና ጋር አልሰራው ከንትና ጋር ብሰራ ደስ ይለኛል ወይ ደግሞ ሰርቼም ሊሆን ይችላል፣ ግን በቃ ከከሌ ጋር ብሰራ ደስ ይለኛል የምትዩ ሰው ማለት አይ እንደሱ አልልም። አዎ ለመሰለ አጋጣሚዎቹን ነው የምጠቀመው እኔ እድል ያመጣችልኝን የትኛውንም ነገር አክሴፕት አድርጌ በዛ መንገድ መጓዝ ነው የመርጠው። እንደዛ ነው የምኖረው። ማናቸውም ይምጡ ከማናቸውም ጋር በደንብ ሰራል። አይ እኔ ለዛች ለሙመንቷ ነው ሁሌም ታማኝም ሆኖ እና ከየትኛውም ሰው ጋር ስትሰራ ደግሞ ስራው በራሱ አሪፍ ከሆነ አሪፍ ኤክስፒሪየንስ ኖሮ ታልፋለ። አንድ ስምጣት ፈርሚኝ አለች። በደስታ ከአድናቂዎችሽ አንደኛው። በደስታ በደስታ ማየት ትፈልጋላችሁ እንዴ? ባታዩት ነው የሚሻለው። ተዋት እንዴ! እንደዚህ ማ እንዳትነግሯት። አሁንም እባብ! አቤት ስታካብዱ ብዙ እቃዎች ናቸው ያሉት። አንደኛው ገለባጭ መኪና ነው። እሺ። ሁለተኛው ደግሞ ቀይ ስፖርት ካር። እሺ። ስፓይደርማን የሚል ጽሑፍ ላለበት ስፖርት ካሩ ላይ። እሺ። አንደኛው ደግሞ አሻንጉሊት ናት። እሺ። በጣም ፍላፊ ነች አሻንጉሊት። እሺ። ቱ ፍላፊ። እሺ። አሁን የዚህን መልስ ደገፍ ብዬ ነው የምሰማሽ። ውሸት ነው። መኪናውን ውሰጅተው፣ የሰማሁት በዚህ ሂደት የተረዳሁት ነገር እናንተ ናችሁ አሳስታችሁ ያሸነፋችሁኝ። አላምናችሁም፣ ውሸት ነው። ይህን መልስ በፍጹም ታገኛለሽ ብዬሽ አልገመትኩም። ግን አላገኘሽውም። ቀኔ አይደለም ቀይ ነው፣ መኪናው ራሱ ስፓይደር። አንተ እኮ ለፍተሃል፣ እንዳሸንፍ ጥረት አርገሃል እንዴ? እየታገልኩ ነው እኔ። ያ ቱ ፍላፊ ግን ያጨበጭብልኝም። ለነገሩ አገዘውኛል። በቃ ለነሱ ነው የማጨበጭበው እኔ ራሴ አ እኔ እጅ ለእጅ ሆናችሁ ነው የሰራችሁት ከዚህ ጋር እሱ። ብታሸነፊኝ በጣም ደስ ይለኝ ነበር ግን ልታሸንፊኝ፣ ወይስ አሳዘንኩሽ? አልሆነልኝም። በኋላ አልጮ የሚደኛል ብለች። አሪፍ ጊዜ አሳለፈ። በጣም ቆንጆ ጊዜ ነበር። እጅግ አድርጌ አመሰግናለሁ። የዛሬ ማን ያውቃል ፕሮግራማችን በዚህ ተጠናቆ